ከሱ ጋር ስለተጣላው ደስ ብሎ ነው። ውሸታም፣ ምን አይነት ሰው ነው? በክርስቶስ ሲያስጠላ! ደግሞ ለዚህ ነው እኔ የማይመቸኝ እኮ የሰውዬ በቃ፣ እግዚአብሔር ቤቱ ምማልገባው ምናምን። ለዚህ ነው በቃ አስመሳይ ነው። የእውነት ከልቡ የቆመ አይደለም። እኔ ለሰው ከቆም ከልቤ ነው የምቆመው። ለአንድ ደቂቃ እሱ ከሚፈልገው ሰው ጋር ከተጣላው ይቆባል። እሱ ከማይፈልገው ሰው ጋር ከሆነ ደግሞ እኔ እሰድባለሁ። ደግሞ አለቅሽም። ቤታንም ሰድበው ሳምንት ስደበኝ። ሰው እኮ በአንተ ነው የሚታዘበው። እብድ እያለ የሚያልፈው አንተን ነው። ምቀኛ ቅናታም እያለ የሚያልፈው አንተን ነው። ሳምንቱ ሙሉ ስትሰድበኝ ውለህ ብታድር ምንም፣ ጡቴም ብትፖስት ምንም ብትፖስት፣ የፈለግከውን አድርግ። አሮን ኬር ኑሬን እኖራለሁ። አም ሊቪ ማይ ቤስት ላይፍ እያልኩ ነው የምኖርብክ ላይ ላይ ምን አገባኝ እኔ መቼ ቆመልኝ? አይኖ ፎቶዬን አሁን እችን ነው እንጂ ሁለት ቀን አንድ ቀን ሁለት ቀን ጥሩ ነገር ለእኔ ቢናገር ስንት ቀን እንደሰደበኝ ረሳው። መማርና ኔን ሸርሙጦች፣ ሌዝቢያን ያደርጋሉ እያለ እንዳልሰደበኝ ዛሬ ደግሞ ቆሜላት። ከዛ ከቴቴ ጋር የተታረቅኩ መስሎት ኮ ነው እኔ ደግሞ የቴቴን የቴቴን ማን አባ ስጦታ የሰደብከው በብሎክ እንዳልሸኝ፣ የቴቴን አካውንት ለምን አታዘግብ? ናና የእኔን አካውንት ሪፖርት አድርጋ አካውንቱን አስነስተ፣ ከዛ በኋላ የእሱን አካውንት ታዘጋለክ። ልካክ እኔ ስልጣን ያለ የመሰላቸው እንዲ። አሁንስ የቴቴን አካውንት ሪፖርት አድርጋ ለምን አላዘጋችም? ቤቱ ሁላ ሰው ያለ እሱ፣ ያንተ ስራ ነው እኔ ጊዜ የለኝም። አንድ በእኔ ደርሶ በእኔ ስለደረሰብኝ ዋጋውን ሰጥቼዋለሁ። ከዚህ በኋላም ዞር ብዬ መልከሰከስ ልክስክስ አይደለውም። አንተ ስላልከኝ ሳይሆን እኔ ራሴ ስለምጠብቅ ነው። አይኖ አሁን ከደቂቃ በፊት ቤታ ይዋራት መልሰው ደግሞ ሸርሙጣናል አባቷ ሸርሙጣን ትታች አባቷ እንደዛ ነው ምናምን እያለ ይሳደባል። ሚስቱ ብትሰደብ ህይወቱ ሚስትህን ነው ምረግጥላ። እኔን ተሳደብ መልስ አልሰጥም። አባቴን የነካከን ግን ሚስትህን ነው ምረግጥልክ። እኔን አያርገኝ እሷም ብቻ ነው እየለጠፍኩ ምረቅጥልን። ስርአትን ይዘ ተቀምጽ እንዴ! ምን አይነት ሰው በአንዴው በኢየሱስ ክርስቶስ፣ እናንተ የሰይጣን አለበት። በአንዴው የሆነ ቪዲዮ ሲደርሰው አይቶ ማለት ነው ጋይስ። በአንዴው የተናገረው አስሩን አስሩን ሆድ ውስጥ የነበረውን ክፋት ነው ያወጣው። አስር አይነት ልነግድ ነው ጎጃምና ጎንደር እያለ ታለያ እያለ ኦሮሞናት ለኩማ ገንዘብ ረድታ በአንዴው የዳልቻ ጊፍት ሰጧት። ሰው በአንዴው የሁላ ነገር በሰከንድ ውስጥ ይለፈልፋል። በኢየሱስ ክርስቶስም ምን አይነት ሰው ነው? በመድኃኔ ዓለም እኔ አይዶን ቲንክ ሰው ይሄ ሰው አይመስለኝም። እኔ ለዚህ እኮ ነው ቤቱ አልገባው ምንም አልለው ከዚህ ሰውዬ ጋር። ምክንያቱም በአቋም አቋም የሌለው ነው። ደግሞ ቴቴን አቋም የለውም የሚላል። አንደኛ አቋም የሌለው እሱ ነው። አንደኛ አቋም የሌለው እሱ ነው። በኢየሱስ ክርስቶስም ሲያሞግዝሽ ቆይቶ፣ አይ ነው ጲላጦሴ ጴጥሮስ። በደቂቃ ውስጥ እኮ ነው በደቂቃ ውስጥ እናንተ። እኔ ደግሞ እንቅልፍ ላይ ነኝ እያዳመጥኩ፣ ግን ሰመመን ነገር ላይ ነኝ። በምንድን ነው እነ ጆከር ሲከራከሩ፣ አይኖ አባቴ የሚነኩት እኮ አባቴን ወዳለሁ ምናምን ስለምነኩ ፋዘሬን እኮ ስለሰደባችሁት እኮ ምንም አታመጡም።

ጉድ እኮ ነው እግዚአብሔርን ለምን ኮሜንቷል ሄደ እኮ ነው በሱ እኮ ነው የጀመረኝ እንዴ እኔ መታረቅ ከፈለግኩኝ ይታረቃለሁ ታንቀት ሞት እንደሆነ ያለሁ በገመድ ታንቀት ሲጥብለሙት ምን አገባኝ እኔ እኔ ግን እናንተን አይደለውም የሰደበኝን ያንቋሸሸኝን ስሜን ያጠፋ ሰው ሄጄ ጋ ምለጠፍ ሴት አይደለውም ራሴን ጠንቅቄ ማቅ ነኝ እከካ ራሴ ተከታያለኝ

እንዴት በኢየሱስ ክርስቶስ ስም ምን አይነት ሰው ነው? በእናታችሁ ይሁላችሁ፣ ጋይስ እኔ ተጠረና ባናና ገርሞኝ ነው እኮ በክርስቶስ እናንተ በአንድ እኔ ደግሞ ሰመመለይ በኢየሱስ ክርስቶስ ስም እንዴ ነ ባኔክስ ተቀያየር እኮ ፓስተር ዮዳ፣ ቆይ ለንገርካ ባናና፣ እኔ ደግሞ ከጆከር ጋር እያወሩ ነበረ ገባክ? የሆነ ወሬ ይዘው እንደ አጋጣሚ ጆይን ስል እየተከራከሩ ነበር። ከዛ ረሱን እያዳመጥኩኝ ጠዋት ዩቲዩብ እገባለሁ ብዬ በጊዜ ልተኛ ብዬ ተኝ እንቅልፍ እየወሰደኝ ነው እያዳመጥኳቸው። ከዛ እያዳመ ህልምም ነው የመሰለኝ ስሜን ሲጠራ ሲሳደብ፣ ህልምም ነው የመሰለኝ ሰመመን ውስጥ ነበር። ከዛ ብድግ ብዬ አየዋለሁ ሙልጭ አርጎ ይሰድበኛል። በምን እንደሚሰድበኝ ታውቃለህ? ሰዎችን ነገ ተመልሶ እንደሚሰድበኝ ስለማቅ ነው እውነተኛ ሰው የቆመልሰው የሆነ ስህተት ካየብክ፣ አይ ቤታ አንዴ ይነግራል፣ ሁለቴ ይነግራል። ከዛ በኋላ አይ በቃ ብሎ የራሱን ሀሳብ ይናገራል። ኮመንት ላይ መጥቶ ያቴቴ እኔ እንደ ቀልድየት ያላገጥኩ ለመለስኩት ነገር እንደዚህ በአንዴ ኦፌንድ። እኔ እንደዚህ አይነት ሰይጣን አይቻልም። ባራና አሰምተዋል ያለውን ሸርሙጣናት ዩቲዩብ ጀምራለች፣ በአማራ ስም ትነግዳለች። ኦሮሞናት ስንት ነገር ነው በአንድ ያወራው። ራሱ ላአብርሃምን ሱ አብርሃም እናትን ብዳ አለው እናት አልሳደብም። እናትን ብዳ አብርሃምን አለው እኔ ቆፍጣና ነኝ፣ ደግሞ ጎንደር ያደረች እኔማ፣ የጎንደር ዘር ሐሞት ያለኝ ነኝ። ማንም ጋ የሄርኩኝ ቂጥ ምልስ አይደለውም። እንደውም ከብዙ ሰው ጋር ተጣልቼ በብሎክ ነው ማሰናብተው፣ ሁሉም ያውቃል። እንኳን አይደለም ሄጄ ቂጥ ምልስ ማለት ነው። እንደኔ ቆፍጣና ኮስታራ የለም። ሄጄ የቴቴን ቂጥ ምልስ ሰው አይደለውም። ገብቷቸው አላደለ እዮዳብ ስላለ ስላላለ አይደለም። መታረቅ ከፈለግኩኝ ከፈለግኩ አልኩ ይልክ መታረቅ ከፈለግኩኝ አሁኑኑ ታረቀዋለሁ። በሰከንድ ነው መታረቅ የምችለው። ማንም ምንም የሚያመጣው ነገር የለም ግን እኔ ስማ የናቀኝ መናቁት ወስጥ ታወቃልም ሰው አዳም ጠጋይ እኔ የማነው እቴቴ ስለሰደበኝ ምናምን አይደለም ግን ስሜን ስላጠፋበት የሄደበት ርቀት ስላለ የራሴ ምክንያት ስላለኝ ከሱ ጋር ልታረቅም ብዬ ዘላለም ምያለው ተገዝቻለሁ፣ ጨርሻለሁ፣ ዘግቻለሁ። በዚህ ትናንትና ግን ቤቴ መቶ ዝም ብሎ ሲጽፍ ምናምን አለ አይደለ ነገ ዩቲዩብ ላይ በደንብ አወራበታለሁ ምናምን ብዬ ዝም ብዬ እሺ አንተ ከተለወጥክ በቃ ከሁለት ወር በኋላ ጊዜ እሰጥሃለሁ ሁለት ወር ሙሉ ግን አንተ ጌታን ካልተቀበልክ ምናምን እያልኩ እየተሳፈጥኩ ነበር ምግብ ለህፃናት መግብ አለው ምናምን ፎርጊቭ አረግልሃለሁ ምናምን እያልኩ ዝም ብዬ ነው እንትን ያልኩትኝ ግን አንተ ችግርህ መቼም አትለወጥም ያው ነህ ምናምን እርግጠኛ ናችሁ ምናምን እያልኩ ዝም ብዬ ከእንትና ጋር ነው ማሾፈው ከዲቦራ ጋር ገባክ እንጂ እኔ ጠንቅቄ አውቃለሁ ምን እንደማስብ ምን እንደማወራ አውቃለሁኝ። አምና ስቱፒድ ያን ያህል። ከዛ በኋላ ለምን ቤቱ አንቺ ማድረግ የነበረብሽ ሶስት ሺህ ሰው ቤትሽ ተቀምጦ የቴቴን አካውንት አምጥተሽ ማዘጋት? ምን አገባኝ እኔ ምን አገባኝ። ይሄ ማህበረሰብ አፈንድዶ ቤቱ ለሚሄደው እኔ ሪፖርት ሙስሊሞች ከዚህ በፊት ሰድቧቸው ሪፖርት አድርገውበት አካውንቱ ተዘግቶ አዳሚ ያደል እንዲያውን ቂጣቸውን አፈንድደው እንዳለ ፎሎ ያደረጉት እኔ ቤት ታይምን ቤት ነኝ። እኔ አካውንት ሪፖርት አለ፣ ዋርኒንግ አለብኝ። ለምንድን ነው እናንተ ሪፖርት ኮፒ ሊንክ ማታደረጉልኝ? እኔ ለሰው ለሰው እኔ ሪፖርት እንዳደረግ ትፈልጋላችሁ አይደል? እናንተ ግን የኔን ኮፒ ሊንክ አታደርጉም። ምን አገባኝ እኔ ትሰማልኛለህ እዮዳብ፣ መስማት አይቀርም። ሪፖርት ማረከ ከፈለግ ቤትን ከፍተህ ሪፖርት አድርግ። ቂጡን መንፋት ከፈለግ ቂጡን ሂድና አስፈንድደ አንበርክ ከንፋው አይመለከተኝም እኔ የራሳችሁ በትዛ ተግማሙበት። ያቡካችሁት ደሞ ሰድበዋለሁ እንደ ፈለገን አይደለም፣ ፈለገን አይደለም እንደለም። የጀመርከውን አባቴን ጨርሰው ተሳደብ። ምን አገባኝ እኔ። ዘቅዝቀ ህዝቡን ተሳደብ ስትፈልግ፣ ኃጢያቱ ሁሉ ነገር ሄደው ማ ፈለገ ሞራሉም ጀግንነቱም ሃይማኖቱ ሁኑም ልቡ ላይ ነው። አንተ ስለሰደብክ እኮ የሚወርድ መሰለ ቅሌታም። እኔ እግዚአብሔርን እኔ ታቃለም እኔ እኮ እያዳመት ፈለገን እኔ ምን አይነት ሰው ፈለገን በንትኑን ነው እኮ እዚህ ቤት መቶ ስለ ቤተ ክርስቲያን የሚያወራው ልጅ። እኛ ደግሞ ትሰማኛለህ ቆይ ባናን አልጨርስለት እኛ ኦርቶዶክሶች የአንተን ሃይማኖት ባላቅምግን ኦርቶዶክስ ከንጹህ ነን ከጻድቅ ነን ከሚሉትኝ ቆሻሻ ባለጌ ተሳዳቢዎቹን ነው መለወጥ እግዚአብሔር የሚፈልገው። ኑ ወደኔ ያለው እናንተና ጻድቅ ጻድቅ የሚጫወቱትን አይደለም፣ ገብቷቸ ጻድቅ ጻድቅ የተጫወቱትን አይደለም እግዚአብሔር ኑ ብሎ ሊባረክ የመጣው ልክህን ነው የምነግርህ። ሲቀጥል ደግሞ አንተ ነክ እንዴ ከሰው ጋር እንድታረቅ እንዳልታረቅ የምታረገኝ? ይህን የመጨረሻ ጊዜ ነው የምነግርህ፣ ባለጌ ነክ ባለጌ፣ ቆሻሻ

ዘብቷላል ማንም። እኔ ምንም አልሆንኩ፣ አልታለኩ፣ አልሞትኩ። አሁን እየሰማ የሚሆነው ችግር አለበት ችግራቸው ሁለቱ ከሱጋርእኮሱን ኮነ ምን ባናና ሁለቱ ሟቴ ናቸው። ቴቴም ሆነ እሱ ሟቴ ናቸው። ቴቴን አስመሳይ ተገለባባጭ ነው ካለ እሱም ተገለባባጭ ነው። እንዴት በለኝ፣ ከዛሬ ሳምንት በፊት ቤታ ጥሩ ልጅናት የዋ ልጅናት ሰርጀሪ ያልተሰራች እነዚህ አስመሳይ እንዲናት እያለ ከሚስቱ ጋም ከራሱ ጋም አውርቶ ካሁን ካሁን ግን እቴቴ ቤቷ ላይ ኮመንት ላይ ጻፈ። ካሁን ካሁን ልትታረቅ ነው ብሎ በፍራቻ የተነሳ ይሁላ። በአንድ አባቴን ሳይቀር በአንዴ ይምስ አባቴን ወደዋለሁ ስላልኩ ስለተሳደብ ምንም አታመጣም። ሚስትን ከፈለግኩኝ እንዳልሆን አድርጌ ረግጥልሃለሁ፣ አንተን ትቼ ማለት ነው። እኔ ግን እንዳንተ ዘቅጭ አልቀመጥም። እናታችሁን ብዱ እያልኩ የምትሳደቡ አንተን፣ ባለጊዋ የምባለው ግን እኔ ነኝ። ገባት ላይክ ብዙ ነገር ተናገረ በአንድ ደቂቃ። ስገባት እሱ ከዮኒ ጋር ስትታረቅ፣ ከዚህ ከቴቴ ጋር ስትታረቅ ይሰድብሃል፣ ይጠላሃል፣ ስምህን ያጠፋል። ልክ ከእሱ ጋር ስትታረቅ ነው ይወዳል። ይሄ አስመሳይነት ነው፣ አጎብዳጅነት ነው፣ ውሸታምነት ነው። እውነተኛ የሚወድ ሰው ቆይ ስማኝ ስማይ መጀመሪያ ነው የሚመክረው አይደለ ባናና ለእኔ ከዚህ በፊት ቆሞ ባለፈው በትክክልም አልቆመልኝም፣ ግን ባለፈው እንደዛ ለተናገረው ካለ ዛሬ ግን የሆነ ስህተት ሰው ልጅ ሲያይ የእውነት የሚወድ የእውነት የቆመል ከሆነ ዛሬ ይሄ ቤታ እንደዚህ እንደዚህ ብለሻል ምንድነው ችግ ምንድነው ላይክ ልቴ የፈለግሹ ነገር ምክንያት አለሽ ምናም ብለ ሰው ልጅ ትጠይቃለ። ከዛ በኋላ ደግሞ ሁለተኛ መልሰ ደግሞ ታስረዳለን። ከዛ ከሶስተኛ የራስን ሀሳብ ሰጠ መሳደብ ከፈለግ አስተያየት መስጠት ከፈለግ ትሄዳል። ያ ብቻ ስላልኩ ስላየ ነገ ታርቄ አንድ ገስት ለቢያይ ታንቆ በገመድ ሊሞት ነው እንዴ? እኔ አላደርገውም እሱ ስላለኝ አይደለም ማንም ስላለኝ አለም ግን ክብሬን ስለምጠብቅ ስሜን ካጠፋ ጋር ካንቋሸሸኝ ጋር ውሸት ካወራ ሰው ጋር ቁጭ ብዬ የምታይበት አንዲትም ነገር የለም። ያን ያህል እኔ ደደብና ደንቆሮ አይደለሁ። ቂጡን ምልስ ቂጡን የሚልሱለት ሰዎች የሚፈሩት ስድቡን የሚፈሩትኝ ቪው የሌላቸው፣ ፎሎ የሌላቸው፣ ላይክ የሌላቸው ሰው ማያቸው ሰው ማይወዳቸው ሰዎች ናቸው። እሱ ስር ለመወደድ ፎሎ ለማግኘት ለመታየት ቂጡ የሚያጎበድዱት እቴቴ ጋ እኔ ቤታ ነኝ። በራሴ የምተማመን ማነው ቲክቶክን ማዞር የምችለኝ። አራት ነጥብ እንዴ ምንጉር ነው ታውቃለህ። ከአንተ ነገኮ ዩቲብ ላይ ልገባ ደግሞ በአንዴው ዩቲብ ልሸቀለው። ጎጃምና ጎንደርን ያለያየ ኦሮሞና ለኩማ ረዳ ዳልቻ ጊፍት ሰጧል። በአንዴ ይውላ አንዴ ይውላ ለነገ ነገ ለተነጎዲ ያልክ እንኳን እየቆራረጥክ አትሳደብም። ላ ኢላ መንፈስ ቅዱስ ትናንስ ገብቶ እናት እናት ትበዳለህ። አይ ነው እናት እኮ ገብቼ ነበር ያው አሁን ዛሬ ዮናስ ስለ አማራ ካወራ እዮዳብ መጥቶ ስለ ኦሮሞ ያወራል። ስለ ኦሮሞ ካወራ ዮናስ እዮዳብ ስለ አማራ ያወራል። ይሄ እኮ ነው ፖለቲካ አለን ምን ፓስተር እዮዳብ የታወቀ እኮ ነው። እና ምንም እንትን የለውም። ግን አንቺ ይመስለኛል አሁን እንዳልሽው እንትና ያኛው ደግሞ ጴንጤ ይሆኛሉ እያለ መሰለኝ። እና ኧረ ለምን ቆለጥ ግንባሩ ላይ ሰካም ምን አገባኝ እኔ። አሁን እንዳልሽው አንቺ ከሱ ጋር የምትታረቂው ስለመሰለው ነው።

አባቴ ተሳደበ ያላል አይታለ አባቴንም ሲሳደብ ማለት ነው። እኔም ነበር ግን ምስበታለ ስለማቀው እኔ ደግሞ እንዲህ ይብስበት ነው የምፈልገው። ለዛ ነው ኮመንት ላይ ይባስበት። እስኪ ቆይ ቆይ ቆይ ባናና በየቀኑ ይስደበኝ። የድሮም ጡቴ ካለ ያድርግ የድሮም ሃይማኖትም የተሳደብኩትም ካለ ፖስት። እስኪ ማን አባት ወንድ የሆነ ያነቃንቀኛል? ዝም ብሎ እሱ ራሱን ነው የሚያስገምተው። ገባ ሲሳደብ ምን ሲል ሰው ምንድነው? ችግር ሰው ይታዘባል። አሁን መቼነት ስደግፋል አሁን ስሰድባል፣ ማንም በቁም ነገር የሚወስድ የለም። አስመሳይ ነው የሚልክ። ካሁን ካሁን ከእንትና ጋር ትታረቃል። በአንድ ሸርሙጣና ደግሞ አይደለም። ባና ሴት ልጅን አከብራለሁ ይላል። ከሰሚገው ሚስቴን ገብራለው። ሴት ልጅ አከብራለሁ ይላል። ሸርሙጣ ምናምን እያለ ሴትን ይሳደባል። ገባቅ ይሄ ይሄ እንዲህ አይደል? ይሄ እንዲሁም በጣም የገረመኝ በጣም እንደተናደደ ያወቅኩት ሲሳደብ አሁን እናታችሁን እንደዚህ ትምል ምናምን ሲል ሰምቼው አላውቅም። እና በጣም እንደተናደደ ያወቅኩት አብርሃምን እንደዛ ብሎ ሲሰሩ ገረመኝ። እናት ብጋ ለው አይደለም ልጁ ያው

አይደብርሽ። በቃ ተዩ። ግን ወርግጮ ያው አረ ችግር የለውም። ገርሞኝ ነው እኮ ታውቃለህ። ባናና በየሱ ነው እኔ እኔ ራሱ በጣም ሆነ ነገር አንብቦ አይደለም ቪዲዮ ተፖስቶ ነው። ብቻ የሆነ ነገር የሆነ ሰው የሆነ ነገር ልኮልታል። ወዲያው እንዳይ ነው የተቀየረው። ቤት ቀላይ ነበር እኔ ጋ ገባህ በኢየሱስ ክርስቶስ ስም አንተ በአንዴ ነው የተለወጠው። እኔ በህይወቴ ሰው እንዲለወጥ ደሙን የፈላው በአንዴ እንትንሽ እየታየ ነው ቪዲዮሽ። ኦኬ ኦኬ። ግሬ ነገር ነው የሚታየው። አይ በተረፈ እንዴት ነሽ? በዚሁ አጋጣሚ ብዙ ጊዜያችን ነው ከተገናኘን። ራሱ ተዩ ባክሽ። እሱ ኦማይ ጋር እሱ በቃ ሰው አብዷል። በቃ ምን ጉድ ነው። እኔ ግን በስመ እነኒ ግን አይደለም የሚያስፈ እኔ ግን ባናና ተወው እሱን። እና ግን እኔ ጥያቄ አለኝ። የሰው ልጅ ማለት ነው ስለሰደብከው፣ ፎቶ ስላወጣ፣ ቪዲዮ ስላወጣ፣ ስለቆራረጥ፣ ምን ስላል፣ ፊት ስላበላሽ ምንም እኮ የሚለወጥ ነገር ታቀኛለህ? ባናና የሁላም ተሰደብኩኝ። እንኳን በሱ በይሁዳ ባይ አይደለም፣ በይሁዳ ባይ አይደለም። በአማራ ልጆች እኮ ስንት ጊዜ ቆሜላቸው ሰድበውኛል እኮ። አረ እንዴ! አንቋሽት ሸውኛል። ምን ሆንኩኝ? ምንም እኮ ምንም እኮ ላይክ፣ ምንም እኮ የሚፈጠር የለም። ራሳችሁ ነው የምታስገምቱት ምንም ላይክ ምንም ነገር በህይወት የሚፈጠር የለም። ቶይ እንት እየሰደበች ነው ማለት ቋቋቁ ነው ይጀመር። ቆይ ለምን ለምን ጆከርን አልተናገረው? ጆከር እኔ አልሰድበውም ከዚህ በቃ ቆይ ቆይ፣ ሴት ላይ ይወል ሴት ላይ እንደሚበረታ እዮዳብ ቢያየውትኝ ሴት ላይ ነው የሚበረታው፣ ገብቷል። ወንድን አቅም የለውም ወንድ ጋር አቅም የለውም፣ ሴት ላይ ነው የሚበረታው። ራሱ ጆከር ቤት ውስጥ ገብቶ ምን ሲለው ነበረ? አትናገረውም ከዚህ በኋላ ይሆንኝ ስለው አልናገረውም ከዚህ በኋላ አሁን ተለውጧል። ፖለቲካ ላይ ካልመጣብኝ በስተቀር አልናገረው የሚመቸው መብቱ ነው ሲለው አንድ ነገር አልተናገረም። እኔ ግን የቀልዴን ግን አንተ ግን የእውነት በፈጣሪ ከተለወጥክ ረጅም ጊዜ በፈጣሪ ከሆንክ ስድብ ካቆምክ እኔ ፎርጊቭ አድረግላለሁ ስላልኩት ብቻ ነው የተሳደበው። ለምን ጆከርን አልሰደበው? ለምን አቅሙ እኔ ላይ ነው። አያ ማሃይል ነው እንዴ? ተው በቃ፣ ይኖርልሽ። ምን አንቺ ጀምሮ እንኳን አሁን ድሮ ቀን ነው። እኔን በጃፒ አሰደበኝ፣ ዛሬም ላል ይላል። መታዘብ ነው። አንድ ነው በጣም ተሰዳድበን አንድ አይነት ስድብ ነው የምንሰዳደበው። ተሰዳድበን ተሰዳድበን እኔ ከሱ ጋር ንቄው ቤቱም አልሄድምም ምንም ማለት ነው። በቃ ንቄዋለሁ። በቃ ንቄዋለሁ። መቼም እንደማልታረቃቀዋለሁ መቼም ከሱ ጋር እንደማልሄድ አውቄዋለሁ። በቃ ንቄዋለሁ። አለቀ። አራት ነጥብ ራሴን ማቅሰው ነኝ። ወንዶች በተለይ ሴት የሚሰድቡት ነገር በጣም የሚገርምኝ ነው። በጣም አሁን እዛ ጋር ቁጭ ብሎ ጆከር እየነገረው ነበር። ጆከር ቁጭ ብሎ እኔ ከዚህ በኋላ ዮኒን አልሰድበውም ቤቱ ሄጄ አለው። እንግዲህ ተመልከት፣ ቤቱ ሄጄ ኮመንት ስጽፍለት ይቅርታ አርጌላለው ሲለኝ ጊፍት ሰጥቼው ወጣው አለ። ገባት ጊፍት ሰጥቼው ወጠው አለ። ጆከርን ሳይናገር አህያውን ፈርቶ ዳውላውን አሉ። ጆከርን ሳይናገር ሴት ላይ ማለት ነው። ሴት ላይ ነው ጉልበቱ። የሚያሳዩ ደግሞ ለሴት ቋሚ ነኝ፣ ለሴት ተከራካሪ ነኝ፣ ሚስቴን እወዳለሁ ምናምን ይላል። አትወድም፣ አውሬ፣ የሰው አውሬ። ሴት ላይ ነው የምትበረታው። እስኪ ወንድ ኮንክ ጆከርን ተናገር፣ ፈሪ። አይ ጆከር እግዚአብሔርን፣ እሱ ጊፍት ሰጥቶት ይቅርታ ወጥቶ፣ ቤታ ግን ካሁን ካሁን ኮመንት ላይ ጻፈች ብሎ ማን ነው ተጻፈላት ብሎ ይጮሃል። ሲያስጠላ፣ ገገማ፣ ተጠላውት። እንደ ማስተር እዮዳብ ዝም ብሎ ነው እባክሽ።